ዛሬ የሰማሁት ዜና ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎኒያስ እኔ እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጭ የሆነው የተመሳሳይ ፆታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት። መጀመሪያ ላይ እንዳልኩት የተመሳሳይ ፆታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም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 ትንሽና አንሳው ሶፊ፣ ይሄንን ጉዳይ ከጊዜ ወደ ጊዜ ግን እየባሰበት እንደመጣ መረጃዎች ያሳያሉ። ይሄንን ጉዳይ አይ ትንሽ አይደለም በደንብ ነው የምናነሳው፣ ግርምዬ። ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገን እንዳመሰገንከው ምን ያልን ምን ያል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለ ላይ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነው እና በጣም ከልብ እናመሰግናለን፣ ይህን በማድረጉ ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በማያ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች፣ የቀድሞ ተጫዋቾች እነ ህይወት ደንጊሶ ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። ይህ መጠንቅ አለባቸው የመጀመሪያው ስራችን ነው። ይችን ድምፅ አድማጮች እንዲያደምጡት እጋብዛለሁ።

መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። ጋይስ በጣም ነው የሚያስጠላ። እዚህ ጋ ስቀን ምናምን ወይም ተበሻሽ ቀን ምናምን የምናልፈው አይደለም፣ እንደ ሀገር የመጣ ነገር ነው። እንደ ሀገር የመጣን ነገር ደግሞ ይህን ቆሻሻ የሆነ ነገር በእርግጠኝነት በጋራ ሆነን ማጥፋት አለብን። እውነት ለመናገር የትኛውም የእምነት አካል እንደዚህ አይነት ነገሮችን የሚፈቅድ አይመስለኝም። እንደሰማችሁት ነው፣ በጣም አይተንም ሰምተንም ማናውቀው በጣም ቆሻሻና አስጠያፊ ነገር በሴቶች እግር ኳስ ተጫዋቾች እንግዲህ የተፈጠረው ነገር ሰምታችኋል። በጣም የሚያስጠላ ይህን ነገር ደግሞ እኛ እግር ኳስ ተመልካቾችም ኢትዮጵያውያኖችም የትኛውንም እምነት ካልቸር፣ ባህል ማንም ይህን ነገር ስለማይፈቅድ በጋራ ሁነት እንደዚህ አይነት ቆሻሻ ቫይረስን ማስወገድና ማስወገድ አለብን። እዚህ ጋር ሙድ የምንይዝበት ምንስቅበት ምናምን ጉዳይ አይደለም። ምክንያቱም እንደ ሀገር ነው የመጣነ ባህላችን፣ እምነታችን፣ ካልቸራችን ሁሉ ነገራችን የማይፈቅደው ነገር ነው እና በጋራ ሆነን ይህን ነገር መቃወም አለብን። ያሉ ነገሮችም የተፈጠሩትን ነገሮች ደግሞ በእርግጠኝነት እያንዳንዳቸው መጠየቅ እንዳለባቸው እንዲጠየቁ። ሲቀጥል ደግሞ እንደዚህ አይነት ነገሮች መነሻ ተርኒንግ ፖይቱ ከት እንደሆነም አውቀን እንደዚህ አይነት ቆሻሻ ነገሮችን ከስሩ ቆርጠን ካልጣል ነው በጣም ከባድና አስጊ የሆነ ቫይረስ ስለሆነ ለትውልዱ መጨረሻ ላይ በጣም መራራ የሆነ እንትን ጥለንን እንዳንሄድ አሁን ሁላችንም መቃወም አለብን ባይ ነኝ። በጣም ነው የሚያስጠላ፣ እንደሰማችሁት ነው ለማውራትም፣ የምዘገንኑትና የሚደብር ነገር ነው እና ብቻ እንግዲህ እግዚአብሔር እንግዲህ እሱ ይቅር ይበላቸው። ሌላ ምንም አይባልም። ሁላችንም ኃጢአተኛ ነን ግን ይሄ ባሰ ከፋይ በጣም ደግሞ የሚያሳዝነው አንዳንድ አሰልጣኞችና ጋዜጠኞች ከኔ ጋር ካልተኛሽ መረጃሽን ጉድሽን አወጣለው በማለት እያስፈራሯቸው ነው። በኢትዮጵያ እግር ኳስ እየተሰማ ያለው ነገር በርካቶችን እያነጋገረ ይገኛል። የሐዋሳ ከነማ የሴቶች ቡድን ተጫዋች የሆነችው ለምለማስታጥቄ ድብደባ ተፈጽሞባታል። ድብደባው የተፈጸመባት ደግሞ በራሷ ክለብ ቡድን መሪ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ለምለም አስታጥቂ በኢትዮጵያ ብሔራዊ ቡድን እየተጫወተች የምትገኝ ሲሆን ከሀያ ዓመት በታች ቡድኑም በዋናው ብሔራዊ ቡድንም ደረጃ ግልጋሎት እየተሰጠች የምትገኝ በኢትዮጵያ ብሔራዊ ቡድንና በኢትዮጵያ እግር ኳስ እንደምታብረቀርቅ የምትጠበቅ ድንቅ የግራ መስመር ተጫዋች ናት። ታዲያ ይቺ ተጫዋች በሐዋሳ ከነማ እግር ኳስ ክለብ ውስጥ ኃላፊነቷን እየተወጣች በነበረችበት ጊዜ በሆቴል ውስጥ በቡድን መሪው መደብደቧን የመረጃ ምንጮች እየጠቀሱ ይገኛሉ። አንዳንዶች ለጾታዊ ፍላጎት ተፈልጋ ነገር ግን እሱን ጥያቄ ውድቅ በማድረጓ ምክንያት ድብደባው ተፈጽሞባታል ሲሉ፣ በሌሎች የመረጃ ምንጮች መሰረት ደግሞ የማሊያ በምትወስድበት ሰዓት ወይም ማሊያ በሚመጣበት ሰዓት ላርጅ ሲያመጡላት እሷ ግን የጠየቀችው ሚዲየም ነበረ። በዚህ ምክንያት በተፈጠረ አለመግባባት የቡድን መሪው ደብድቧታል የሚለውን ነገር እየተገለጸ ይገኛል። ከቅርብ ምንጮች እንዳገኘ ነው ከሆነ የቡድን መሪው ከስራው የተነሳ ሲሆን፣ ይህንንም ድርጊት መፈጸሙን አምኗል። በርካቶችም በህግ ለመጠየቅ በህግ ጉዞ ላይ እንደሚገኙ እየተጠቀሰ ይገኛል። የኢትዮጵያ ሴቶች እግር ኳስ ብዙ ብዙ ያልተነገሩ እጅግ የሚያሳዝኑ ነገር የሚፈጸምበት ነው። እስኪ እናንተ ማሳብ ስጡበት። ይህ ጉዳይ ብዙዎችን እያነጋገረ ነው። እንግዲህ በኢትዮጵያ ሴቶች እግር ኳስ ውስጥ የማይሰማ ነገር የለም። አሰልጣኞች፣ የተለያዩ የቡድን መሪዎችና መሰል ነገሮች ሴቶች ተጫዋቾች ላይ በርካታ ግፎችን ሲፈጽሙ ይታያል። አሁን ደግሞ አይን አውቶ የብሔራዊ ቡድን ተጫዋቿ ለምለም አስታጥቄ በቡድን መሪው ተደብድባለች። ሀሳብ ስጡበት እስኪ። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትረታስ መሸፋፈን ይብቃ። ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? የአቅራቢዎቹም የኔም ጥያቄ ነው። እናንተስ ምን ትላላችሁ? ዛሬ ግብረ ሰዶም የፈጸመው ፍጻሜያቸው ምን ይሆናል? አንደኛ የሚወርድባቸው መቅሰፍት መድኃኒት የለውም? በዘመኑ ሐኪሞች የተሰራው ማደንዘጃ ሁሉ የሚወርድባቸውን መቅሰፍት አያደነዝዘውም። ከስቃዩ ብዛት የተነሳ ነፍሳቸው አልወጣ ስትል ስቃዩ ሲብስባቸው ከፎቅ እየወደቁ፣ ከባህር እየጠለቁ፣ በገመድ እየታነቁ፣ መርዝ እየጠጡ ያልቃሉ። እግዚአብሔር አይገላቸውም፣ ራሳቸውን ይገላሉ። ይኸውልህ ግብረ ሰዶምን የፈጸመ አስተውል። መንፈስ ቅዱስ እሳት ነው። መንፈስ ቅዱስ ሲቆጣ መዐቱን መመከት አይቻልም። ቁጣው እንዳንገባ እሳት ጥሬውን ያበስላል፣ ይጣፍጣል። መዓዛው ይቀይራል፣ ጣዕሙ ይለውጣል። የበረደው የታመመ ሰው ከፈል እንድልልህ እሳት ሙቅ ይባላል። መንፈስ ቅዱስም የእናተ ልጅ የታመምነውን ሁሉ በመንፈስ ቅዱስ ሙቀት ህይወትን ይሰጠናል። ይህ መንፈስ በዓለማውያን ሰዎች ላይ አያድርም፣ በጉቦኛ ላይ አያድርም፣ በሌባ ላይ አያድርም፣ በዘረኛ ላይ አያድርም፣ በአመን ዝራ ላይ በሰካራም ላይ አያድርም። ይህ መንፈስ ቅዱስ በንጹሐን ላይ ነው የሚያድረው። ወገኖቼ ምድር መቆያነች እንጂ መኖሪያ አይደለችምና አትጨነቁ። ብዙዎችን የሚያስጨንቃቸው ሀብታቸው፣ ሌሎችን የሚያስጨንቃቸው ደግሞ ማጣታቸው ሆነዋል። ያላገባውም ይጨነቃል ያገባውም ይጨነቃል። ነጋዴውም ይጨነቃል ያተረፈውም ይጨነቃል ያላተረፈውም ይጨነቃል። ስራ ያለውም ይጨነቃል ስራ ያጣውም ይጨነቃል። ሁሉ ይጨነቃል። የምንጨነቅበት ነገር ይለያይ እንጂ ወገኖቼ እንጨነቃለን አይዟችሁ በጭንቀት ውስጥ ያላችሁ አይዟችሁ መከራ የከበደባችሁ አይዟችሁ ኑሮ የሚያንገሸግሻችሁ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ አይዟችሁ የሚለን መድኃኔ ዓለም ነው አትጨነቁ የሚለን መድኃኔ ዓለም ነው ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑ ላለላችሁና አይዟችሁ